ከነዚህ አራት ሀገራቶቹ ሊቢያ ኤግዚስት አታደረግም፣ ተሸኝቷል። ኢራቅ ላይ ሳዳም ሁሴን ኤግዚስት አያደረግም፣ ሲሪያ ላይ ኤግዚስት አያደረግም። ከነዚህ ሶስት ሀገሮች መሸኘቱ በኋላ በሀያ ዓመት በተያዘው ኦፕሬሽን ስራ መሰረት ሶስቱን ሀገራቶች የራሳቸው ቀውስ ውስጥ እንዲገቡ የራሳቸው አለም ላይ ነው ያሉት፣ ለእስራኤል ትሪት የሚሆኑበት አቅም ላይ የሉ ማለት ነው። የቀረው ብራንች የትኛው ነበረ? የተሄራኑ የነበረው መንግስት ነው የእሱ ደግሞ ከሌሎቹ ትንሽ የሚያስከፈው የእሱ ደግሞ በፓርላማ ላይ አዋጅ እያወጣ እቅድ ያወጣል። እስከ ሁለት ሺ ገብተ ማየት ይችላል እስከ ሁለት ሺ አርባ አንድ ከሚድል ኢስት ቀጠና ላይ እስራኤል የምትባለውን ሀገር እናጠፋታለን። አህመዲ ነጃድ የሚታወቀው በሆነ ንግግሩ አደለ እንዴ? ከአለም አቀፍ ካርታ ላይ እስራኤል እናጠፋታለን የሚባል ሁሉ ይነት ይፈጥራሉ። ግን ኢራኖች ግን ስማርት ስለነበሩ እነሱ ጥይቱን አይተኩሱም። ምን አድርገዋል? ጎረቤቶቹን ሀገር ላይ ፕሮክሲ ወርን የሚያካሄዱት እንደነ ሁቲን እንደነ ሄዝቦላ እንደነ ሀማስን አደራጅተው እነሱ ከሩቅ ነው ተመልካች የሆኑት ማለት ነው። ሄደ እነሱ ላይ ልዘልባቸው አልችልም። እነዚህ ሶስት አሸባሪ ቡድኖች ባሉበት ጊዜ ሶስቱን ሀገራቶች ሸኝተናል። ግን ሄዝቦላና ሁቲና ሀማስ ባለበት ሰዓት ላይ እነሱ በነበራቸው አቅም ላይ ሄደ ኢራንን መንካት ማለት ያውቀጠ ነው፣ የበለጠ ከባድ ይሆናል። እስራኤል ማለት ነው የተወሰደው እርምጃ ምንድ ነበረ? ሀማስን፣ ሄዝቦላን፣ በተለይ ሀማስና ሄዝቦላን የፖለቲካ ክንፉንም የሚሊተሪ ክንፉንም እስከወዳኛው መምታት ልክ እነሱ እስራኤል ከኢራን ጋር በምታደርገው ጦርነት ላይ የመመከት አቅማቸው ከተረጋገጠ በኋላ ን ፕላን ቢ ወደ ኢራን ካሁን ኢራን ለብቻው አቀርታለች። ሱሪያ የለችም፣ ሊቢያ የለም፣ ኢራቅ የለም፣ ሀማዝ የለም፣ ሄዝቦላ የለም። ያለው ሁቲ ነው። እሱ ለብቻው የሚፈራገጠው ነው ማለት ነው። ን አሁን በቃ ከዋናው ከቡጊ ማንጋውን ፊት ለፊት ገጥመናል ማለት ነው። እንግዲህ ኢራኖች ሁሌ ይዘታሉ ዛቻ ግን ተግባር የሚሆነው ከዛቻ ነው ከቀናት አንድ ቀን ከዛቻ አንድ ቀን ተግባር ውስጥ ይገባሉ። አንድ ጥያቄ ዝሽጋችን፣ እስቲ ባለፈው ውድረት ስናወራ ነበር እና እስራኤላውያን አሁን የቀራቸውን ሁሉ በተለይ ቤንጃሚን ኔታንያሁ መንግስት እንዳላሸነፈ ነው የሚነገረው። ከዛ ይልቅ ታይቶ ተሰምቶን በማይታወቅ ተረብሎ ውስጥ ነው የገባው። ኦኬ ለዚህ ማስረጃ ነገር አሁን ወደዚህ እንኳን ከመግባቴ በፊት ከሀማስ ጋር ከሀማስ ጋር የቶክስ ስምምነት ሲዝ ፋር አድርገዋል በሀማስ በኩል አስራ ሶስት የእስራኤላውያን አስክሬንን ለመመለስ እንዲሁም ደግሞ አስር የታገቱ በእስራኤላውያን ወታደሮችን ለመመለስ በእስራኤል በኩል ደግሞ የታገቱ ከአንድ ሺ ሁለት መቶ በላይ ፍልስጤማውያኖችን ለመመለስ ስ የተደራደሩ የተነጋገሩ ነው። ችስ ሀማስ ባርጌኒንግ ፓወር ስቲል እንዳለ ነው አላሸነፍከውም እና

እስኪ ከሁለት ሦስት ሳምንት ከአራት ሳምንት በፊት ኢራን ጋር ከመጀመራችን በፊት ሐማስ ላይ ጋዛ ላይ የሚደረገውን ጦርነት ይው አሁን ምንድን የሆኑ ሐማስ እና ሄዝቦላ ሄዝቦላ እና ሐማስም በቃ ተመልካች ነው የሆኑት። በፊት እኮ ሐማስ ሲነካ እኮ ሄዝቦላ ነው ሚሳይል የሚወረውረው፣ ሄዝቦላ ሲነካ ሐማስ ነው መልስ የሚሰጠው። ሁቲ ይሰጣል ከየመን እንኳን ዛሬ ዋና ጣቢያቸው ተነግቶ አይደለም፣ እነዚህ ዋና ጣቢያ ሴንተር መካከሉ ተመቷል በቃ ሐማስና ህዝቦላ ጥይት መተኮስ አይችሉም። በዚህ ሰዓት ላይ ምንድን ነበር መደረግ የነበረበት? ኢራን ናት። ኢራን ደግሞ ሁሌ በዛቻ ያለች ናት። ሶ እስራኤል ደግሞ ከነበረባት ከታሪክም ካመጣጥም ከዚህ በፊት ኦልሬዲ ነታንያሁ እንደሚለው ስድስት ሚሊዮን በጅምላ ተጨፍጭፈናል። የተጨፈጨፈው ነው ለምንድን ነው? እንቅልፋችን ተኝተን ስለነበር ነው። ሪላክስ አድርገን ነበረ። በሰዓቱ ግን ይዛትብን ነበረ። ዛቻውን ግን ንቀን ነበረ። ያ መናቅ ደግሞ ዋጋ አስከፍሎናል፣ እንደ ህዝቡ። ስለዚህ ዛቻ እንደ ቁም ነገር ነው የምንወስደው። አሁን አንተ መተት ሄድ እስራኤል ላይ ላይ አንድ ሰው ገለሃለሁ ካልኩ በቃ ትበሰብሳታለህ እንዳረከው ነው የሚቆጠረው። ስለዚህ የኢራን ዛቻ ወደ ስራ ስላልዋለ የመጀመሪያ ያደረገችው እስራኤል ምንድን ነበረ? ሁለት ወር ሙሉ አሜሪካን ማዕከል አስቀምጣ ከኢራን ጋር የተደራደረች ነበረ ሁለት ወር ሙሉ ስልሳ ቀን ሙሉ በስልሳ አንደኛው ቀን እርምጃ ስልጀመረች ለምን? ይችላለን ኦሬዲ እስራኤል ይሄን ነገር በፕላን ስላቀደችው ቅድሚያ ምን አስገብታ ነበረ የራሶቿን ደህንነት ውስጥ በኢራን ውስጥ በትናቸው ነበረ። ከዚያቸው መጥመድ ላይ የተገኘው ዛሬ የፖለቲካ ክንፉ ብቻ ነው የተቀመጠው። እሱን ፐርፐዝ ያስቀምጥ ነው መሪዎቻችን እንደሚሉን ማለት ነው። ለምን የትኛውም ጦርነት መጨረሻ ላይ ድርድር የምታደርገው የፖለቲካ ዘርፉን ከገደልከው የሚሊተሪ ክንፉ ከገደልከው ሳይንቲስቱ ከገደልከው ከማን ጋር የምትደራደሩ መጨረሻ ነ። ስለዚህ አሁን የኢራን ፖለቲከኞች ሲጠሩ ሶስት ጥያቄ ነው የምንጠይቃቸው። የእናንተ የፖለቲካ ዘርፍ፣ የእናንተ የሚሊተሪ ክንፍ አለ ወይስ የለም ነው መልሳቸው፣ ምንድን ነው? የለም ነው። የእናንተ ሳይንቲስቶች አሉ ወይስ የሉም? ነው የሉም ነው። የእናንተ ደህነቶች አሉ በህይወት የሉም? ነው። እናንተ በህይወት አላችሁ? አለን ነው። መኖር ትፈልጋላችሁ? ኦፍኮርስ ይላሉ። እናፈርም ነው በቃ አለ ጦርነት መጨረሻ ላይ የሚያልቀው በድርድር ነው። ፐርፐዝ ተብሎ በእስራኤል በእስራኤልደነት መውሰድ በተሰጠን መመሪያ ወደኛ ኮንታክት ስላለኝ በተለይ የተሰጠው መመሪያ ምንድን ነበረ? እነዚህ ሰዎች ያለምንም ቅድመ ሁኔታ አልተነኩም። ስለዚህ አሁንም እስራኤል የምታደረገው እቅድ እና የያዘችው ፕላን ምንድን ነው? አንተ ቅድም እንዳልከው ሪጅም ቼንጅ መቀየር ሳይሆን ወይ ደግሞ ኢራንን ከመድረግስ ማጥፋት ሳይሆን ኢራን ለእስራኤል መርቦ የለቀጠ ነው ስጋት በማተውንበት ሁኔታ ላይ እኔና ጠረጴዛው ላይ እንስማማ እንደራደር ነው ያለች ያለችው። ኢራኖች ደግሞ የነገር ደግሞ አሻፍርም ብለውናል። ስለዚህ ፖለቲካ ደግሞ በዓለም ላይ ተሄዲ በዲፕሎማሲ አቺቭ ያላረከውን ነገር በጉልበት ነው አቺቭ የምታረከው። ዛሬ የእስራኤል ኢራን ያለችበት እንደ ሀገር መንግስት ቁመኗ ሆልሞሳካንስ ፕሪታ ይለካል። አርባ ከመቶ ሃምሳ ከመቶ የሚሆነው የደህንነትና የሚሊተሪ ክንፏ ተዳክሟል። ይ መሀል ላይ አድበስብስ የተናገርከው ንግግር እኔ ምናልባት ከተሳሳት ኩታር ማለ ቤንጃሚን ኔታንያሁ የሚናገረው ነው፣ ማደምተው ትራምፕ የሚጽፈው ነው፣ እንትን ብለው እናንተ ደጋፊዎች ወይም ደግሞ እናንተ ዜጎች የምትሉት ኬት እንደምትሰማው አላውቅም። የሆነ ሆኖ ስጋት በማትሆንበት ደረጃ ነው መደራደር የምንፈልገው ስትል ምን ማለት ነው? እንዲ ካለ ድርድር ነው ኦኬ። ስጋት ማለት ያው እንግዲህ የኒክሌሩን እንግዲህ ስምነት እንግዲህ የምትፈርም እንግዲህ ኦልሬዲ ዶናልድ ትራምፕ የሚለው ማለት ነው። የኒክሌር አግሪመንት ምን ማለት ነው? ስጋት በማይሆኑበት ደረጃ ነው መደራደር የምፈልገው ስትል ሶስት ወይ ቀጥቅጣቸው፣ አሸንፋቸው፣ እጅ አሰጠተ ነው የሚሆነው አውስ አብሱሉት ወይም ደግሞ አንኮንዲሽናል ሰረንደሮንግ ነው። እዚህ ጋር ለአስተካክል ትሄድ ስጋት ማለት አሁን ለምሳሌ ኢራኖች በስልሳ ቀን በተሰጠቃቸው ጊዜ ገደባ ላይ ወደ ድርድር ቢመጡ ና ድርድር ጠረጴዛ ላይ ደግሞ የተቀመጠው ደግሞ ኦፍኮርስ አንድ ሀንድረድ ፐርሰንት ኦን ዘ ቤኔፊት እስራኤል ብቻ አይደለም እነሱን ቤኔት ለምን ድርድር ስት እና ተቀበል ነው የአሜሪካ መንግስት ያደርግ የነበረው። የስልሳ ቀን ሙሉ በተደጋጋሚ ሲማጽ የነበረ የራንን መንግስት በስት በተቀበል እንጨርሰው ይሄን ጉዳይ ላይ በጠረጴዛ ላይ ምክንያቱም እንቢ አሉ እኚህ ሰዎች እኮ የትኛውም እንግዲህ ብለዋል። ቴዲ ቴዲ እንቢማ ብለዋል። እምቢ ያሉት መቼ ነው? እኚህ ሰዎች እኮ ለውድ እኮ ቀጠሮ ይዘዋል ከስቴፋ ውድኮፍ ጋር። ለምን እነሱ ሰዎች ነው ያሉት ምንድን ነው በአሜሪካ በኩል የቀረበውን? ለምን እነሱ፣ በተለይ የውጭ ጉዳይ ሚኒስትሩ ነው የሚለው በድርድር ስም ጊዜ እየገዙ ውስጡን የሚሰሩትን እየሰሩ አንድ ነገር ነው እሱ ያስማማል አሁን ለምሳሌ ግብፃውያን እኛ ላይ የሚይዙብን ሙድ አለ። የአባይን ውሃ ቶሎ እንዳንሞላ በድርድር ስም ያንገላትዋል። አንድ ጊዜ የውሃውን ሙሌት ለማዘግየት ማለት ነው። ይሄ ብዙ ሰዎች የምታውቁ ይገባቸዋል። አሁን እስራኤላውያን ዘንድ ያለው ስጋት ምንድን ነው? በድርድር ስም እያራዘሙ ዛሬ ቱርኩ ዛሬ ቱርክ ላይ ነገ ዩኤ ላይ ከዛ ወደ ሌላ ቦታ እየወሰዱ ማድረግ የሚፈልጉትን ነገር ሊያደርጉ ነው። ስለዚህ ይሄ ነገር በጣም እነዚህ ሰዎች የያዙት ድራማ ነው። ለዛውን አታክ ያደረግናቸው አንድ ነገር ነው። በተረፈ ግን በተጠሩበት ቦታ ይገኛሉ ሰዎች ያሳያሉ፣ ያስገመግማሉ። ምንድን ነው ያቋረጡት ነገር? ቴንክዩ ጥሩ ጥያቄ። አሁን እነሱ ራ እንግዲህ እንደ እንደ ውጭ ጉዳይ ሚኒስተሩ እንደ አባዝ እንግዲህ እንደነገረን ከሆነ በአሜሪካ በኩል የቀረበው የኒውክሌር ስምምነት ፕሮፖዛል ይሄ የእስራኤል ፕሮፖዛል ነው የሚያምኑት። የእስራኤል ደግሞ ፕሮፖዛል ደግሞ ምንድን ነው ደግሞ ሊስማሙበት ያልቻሉ እስራኤል በሳይድ ያለው ምንድን ነው እስከነአካቴው ኒውክሌር አታምርቱ ነው የምትላቸው። ይህን ደግሞ እኛ ደግሞ ፈጽም አንቀበልም ነው የሚሉት ምክንያቱ ስጥ ጠየቅ፣ እስራኤል ልናምናችሁ አንችልም። ቅድም እንደተናገረን ወንድሜ ኒውክሊየሪ ለሰላማዊ መንገድ መጠቀም ከፈለግ አራት መቶ አምስት መቶ ሜትር እንዳየት መጉርጓድ መክፈትና አራት መቶ አምስት መቶ ሜትር ቶ ለመስራት አይጠበቅብን ንዩ አሁን ኢራናዊያን ኒውክሊየር እንዲኖራቸው አይፈልጉም አይደል? ነው እንደዚህ ነው እንግዲህ እንደዚህ ነው እንግዲህ ገብቶ እሱ ነው እስራኤል ሳታሪያ በምን መስፈርት ነው ኢንታትሎና የኒውክሊየር ባለቤት የሆነችው? ምን ማስረጃ አለ? አሁን አንተ እስራኤል የሄድኩት ባለቤት እንደሆነች ሁን አልመረመርኩም፣ ግን ከሚናገሩት ንግግር በመነሳት አንድም የእስራኤል ፖለቲከኛ አታመጣልኝም እስራኤል ውስጥ ኒውክለር አለለ የሚል ልክ ነህ እኮ። ይገባኛል። አንድም ቀን ፈቃደኛ ቀርታ አንቀርታ አላት፣ እስራኤል አላት። ጸታ ፐብሊክ ሪከርድ ነው የውጭ ጉዳይ ፎሬን ሚኒስትሩ ሳ የሆነ ኢንተርቪው ላይ ሲናገር ሰምቼዋለሁ። ቶ ማምጣት እኮ ነው እኮ ማምጣት እኮ ነው። ይሄን እኮ ካለ እኮ የት ቦታ ጠቁሙን እስኪ እኛ የምንወቀው ለማምጣት እኮ በርህን ከፍተ፣ አለም አቀፉ ማህበረሰብ ክፍት ሆነ ማስገምገም አለበት። ለዚህ ፈቃደኛ አይደሉም። ይገባኛል። ለምን ፈቃደኛ እናለሆነ? ቢኮዝ ኢትስ ኦል አባውት የጉልበት ጉዳይ ነው። ችግር የለውም። ግን አሁን እሱን ነው እኮ ይገብቶኛል እኔም ለሀገሬ እኮ ህዝብ እኮ የምናገረው እኮ በባሌ በቦሌ ሂዶ ጉልበተኛ መሆን አለብን ነው እያልኩ ባኪሚቲ ሹል ድንጋይ እንኳ መያዝ አለብን ነው እያልኩ ያሉት። ይህን የምለው እኛ ራሻን ወይም ደግሞ እስራኤልን እያልኩ ሰ ቢያንስ ቀጠናው ላይ ጉልበተኛ መሆን አለብን እያልኩ ነው። ለራሴ ፖለቲካ አንዳንዴ ነገራቸዋሉ። አሁን በእስራኤል ጉዳይ እንምጣና እስራኤላውያን፣ ኦኬ ጉልበት አላቸው፣ ጡንቻቸውን አፈርጥመዋል። እነሱ ጡንቻቸውን አፈርጥመው ኢራን ጋር ሄደው ደግሞ ኒክለር እንዲኖራቸው አንፈልግም ሲሉ እኛ ከእናንተ በተለየ ሪስፖንስብል ለን ለአደገኛ ሁኔታ አንጠቀምም እናንተ ግን ሪስፖንስብል አይደላችሁም በሚል ነው ወይስ በምን መስፈርት ነው እናንተ ኢራናውያን ኒክሌር እንዳይኖራቸው የምትከለክሉት? ነው እያልኩ ያሉት። በጣም ጥሩ ንኪ ጥሩ ጥያቄ ነው ጠየቅኝ። አየህ ለምሳሌ ላብነት አሁን አንተ እስራኤል ኒክሌር ለናት አልክ። እኛ ኒክሌር የለንም እንላለን። አሁን ግን እኛ ግን ከኢራን ግን ትሪት አለን። ምክንያቱም በኢራን በፓርላማ ላይ ተቀምጠው በሀገረ መንግስት ፓርላማው ላይ ማለት ነው መንግስት ነኝ የሚለው ፓርላማ ላይ ተቀምጠው እሺ እሺ እኔም ቻርጀር ስራዬ ላይ ቶሎ አጠናቀሉ ቴዲ። እሺ እንግዲህ ለምንድን ነው ለእኔ ስጋት ያለ የምትለኝ ካልከኝ ቴዲ፣ የትኛው ሀገር ላይ ነው እስኪ አንተ በዓለም ላይ እንግዲህ ጋዜጠኛ ነህ ቴዲ። ጋዜጠኛ ስትሆን ደግሞ ዓለምን የምትዳስስ ጆርናሊዝም፣ አንድ ቦታ ላይ ኢትዮጵክ አይቀመጥም። የትኛው ሀገር ነው በዓለም ላይ እኔ ፕሮጀክት የሚወጣው የአስራ አምስት ዓመት የሃያ ዓመት ፕሮጀክት የሚወጣው ለልማት ነው? የትኛው ሀገር ነው በዓለም ላይ እስከ ሁለት ሺህ አርባ አንድ ፕሮጀክታችን ሲዮኖችንና ኢራኖ እስራኤሎችን ከምድረ ገጽ እናጠፋለን ብሎ በፓርላማ አዋጅ የቀረበበት እንዲመረጥ ሰምተት አቃለ በአለም ላይ የለም የትኛው ጠቅላይ ሚኒስትር ነው በአለም ላይ በአለም በፓርላማ ላይ ቀርቦ እከሌ የሚባለውን ሀገር ከምድረ ገጽ እናጠፋዋለን የሚለው ዛቻ ቀላል ነገር አይደለም ቴዲ ለምን ዛቻ ዛቻ ሲዙቱ ነበር ናዚዎች ተኝቶ ነበር እስራኤሎች የዛሬ ሰማንያ መስልሳ ዓመት እየዛቱባቸው አይ ምንም አያመጡ የሚሉ ነበረ። እቺ ምንም አታመጣም ነገር ስድስት ሚሊዮን አይሁዳን ዋጋ አስከፍላለች። ሰው እኛ ደግሞ ኢራን ደግሞ በአፏ ነው። ይሄ ፖለቲከኛ ይሄ አክቲቪስት አይደለም፣ ጋዜጠኛ አይደለም፣ ህዝቡ አይደለም። ይሄን የሚሉት መሪዎቹ ናቸው። እስራኤልን እናጠፋለን። ኳኔ ልጅ አስር እናጠፋለን፣ እናጠፋለን። ያው መሽ ቴዲ የምትለው ነገር አለም እኔ ጋር አሁን ባንተ ምንሰድ ውስድ ከባህሪ ካልደረሳችሁብኝ አልደረስም ነው የምትለው ከደረሳችሁብኝ አልፋጣም ነው የምትለው። አንተ እዚህ ቆስጥ ከሰው ጋር ስትጨቃጨቅ ማለት ነው ሰው እኛም ፕሮጀክት አውጥቶ ቅድ አውጥቶ እናጠፋችኋለን ሲሉ ከመጥፋት እራሳችን ደግሞ መከላከል ደግሞ የኛ መብታችን ነው፣ የተፈጥሮ ህግ ነው። እኛ ይኸውልህ ቆይ ልጨርስል ቴዲ፣ እኛ ይኸውልህ የኢራንን መንግስትም ሆነ የኢራን ህዝብም ሆነ ወተን በአደባባይ ላይ ኢራን መጥፋት አለበን አለ ይኸውልህ። ባይዘወይ ሄ አንድ ገጠናገር ማልፈው ይሄ የአርባ መቶ ያለው መንግስት ነው እንጂ ከእስራኤል ጋር ችግር ያለው ኢራኖች እንደ ህዝብ እና እንደ ሀገር ከአይሁድ ጋር ችግር ኖሯቸው አያውቅም። በጣም የኛ ወዳጆቻችን ነበሩ። የኛ አላስካ ራሱ አላስካ በስፋቱ መሬቱን ብቻ ውሃውን ትተህ መሬቱ ብቻ ሰማንያ እስራኤሎች ነው የአላስካ ስፋት አንዱ ስቴት። ሰው መሬቱን አይደለም በህዝብ ብዛት ትኬት ነው፣ ግን ካለው ስትራቴጂካል ፖዚሽን ካለው የህዝብ ትስስር አሜሪካ ውስጥ ያሉ ሴኔተሮች፣ ባለሀብቶች ብታይ እኮ የጁውሽ ትራዲሽን አለው ሰፊ ነው። ያንን ትስስር እዛ መሀል ላይ ሆኖ ያለው የእስራኤል ህልውና በጣም ክሪቲካል የሆነ ፖዚሽኒንግም ነው። እሱም ደግሞ ሌቨሬጅ አድርገው እነኝን አንታይ ዩ ኤስ ኢንትረስት ኢንክሊኔሽን አላቸው የሚሏቸውን አካላት ለማጥቃት ይጠቀሙበታል። አሁን ይሄ ሰሞኑን የተሆነው ነገር ብዙ ነገር ተሞክሮበታል። አንደኛ አይረንዳውም ተሞክሮበታል። ከዚህ በፊት አይር እንደውም ምን ያህል እንደሚሰራ እንደማይሰራ በዚህ ያልተሞከረ መሳሪያ ማለት መሳሪያ አይደለም፣ ያልተሞከረ ዲፌንስ ዲፌንስ አይደለም፣ እንደ አንድ ሀገር ገንብቻለሁ ብለህ ስታበቃ ቴስት መደረግ አለበት። ዝም ብሎ ይሄ በእንትን ራስ ቴስት የምታደርገው ሳይሆን ባትል ቴስትድ የሚባል ነገር አለ። በውጊያ በአካባቢው ላይ ባለው ፓወር ቴስት ተደርጎ መቋቋም ይችላሉ የሚለውን በጣም የተሞከረበት ጊዜ ነው። ሌላኛው ማፕ የሚባለው ይሄ ማሲቭ ኦርዲናንስ ቦምብ ለመጀመሪያ ጊዜ ነው አሜሪካ የጣለችው። ቤቶች በዚህ ደረጃ ያበረው በተቀናጀ መንገድ ሰርተው አያውቅም። እነኝ እነኝን ነገሮች ፓሮቻቸውን የሞከሩበት ነው አንደኛ። ሁለተኛ ደግሞ ኢራን ያለውን ማዕቀብ ሰርከምቨንት የምታደርግበት መንገድ አግኝታለ። ሰፊ ሀገር እንደመሆኑ ሪሶርስ ስላለው በኢንተርናሽናል ኮሚኒቲ በኩል ዩናይትድ ኔሽን በደንብ ነው የሚጠቀሙበት አሜሪካውያኑ እና የአውሮፓውያኑ ጆሾች። እሱን ሰርከምቨንት አድርጋ ኢራን የነዳጅ ገበያን ተጠቅማ ገንዘብ እያገኘች ፓወር እያደረጀች ኒውክሊየርን ማብላላቱ ላይ እየገፋች ስለሆነ ወደኋላ የመመለሱ ስራ እንዲሰራም በር የተከፈተበት ነው እና አሁን ይሄ ከታር ላይ የተደረገው ጥቃት በነገራችን ላይ ፌስ ሴቪንግ ይባላል። አንድን ሀገር እንደ ሀገር በተለይ እንደ ኢራን አይነት ትልቅ ሀገርን ሙሉ በሙሉ ደመጥማጡ ላውጣው ብለ የምትዋጋ ከሆነ ሌላ ሪፕሊኬሽን አለው፣ ሌላ ጉዳት አለው። አሁን ይህ ስትሪት ኦፍ ሆርሙዝ መዝጋት ምናም ብቻ አይደለም። እንደ ህዝብ ራሱ ተበትኖ የሚኖርበት አለ፣ አሜሪካ ውስጥ ብዙ ቦታ አለ። ሌላ አይነት ጥቃት ስለሚያመጣ አቅሙን ካዳከምክና ወደኋላ እንደመለስከው ሪትሪት እንዲያደርግና አሁን በኢንተርናሽናል እንትን ይመጣሉ ተደራድረው ኒውክለር እንትናቸውን በሰው ማስገምገም ምናምንም ይጀምራሉ። ሰረንደር ያደርጋሉ። በተወሰነ ደረጃ ሰው ሬጂሙ ተቀይሯል ማለት ነው። ሆስታይል ከነበረው ማንም አይነት አላሳይም ምናምን ከሚለው ሰረንደር ያደርጋል። ግን ክብሩን ከነካኸው ወደዛ አይሄድም። ለክብሩ ሲባል አነስተኛ ጥቃት እንዲያደረግ ትፈቅድለታል፣ ከፍተኛ ሪታሊሽን አትፈቅድም። ኮንትሮልድ የሆነ ፌስ ሴቪንግ አታክ ያደርጋል። ከዛ እሱን እንዳደረገ በቃ በቃ ተው ተው ሚል ሰው ይመጣና ታረቀ ትባላለህ። ግን ኢንሪያሊቲ ከፕሪችሌት ነው ያደረገው ተጎድተሃል ማለት ነው። ያው ዚህም የበለግባዶ ጅቡ አልቻልናችሁም አትልም የሀገር ክብር ስላለን ኮንትሮል ሆነ ሪታሊሽን ልታደረግ ይፈቀድል ለፌስ ፌስ ሴቪንግ ማለት ነው፣ ዲፕሎማቲክ ፌስ ሴቪንግ እኔ እንደዛ ነው ያየሁት። ግን አሜሪካም እስራኤልም በተለይ አሜሪካ ትልልቅ ነገሮችን የሞከረችበት የሚሰራውና የማይሰራውን ዲፕሎማቲክ ሚሊተሪ፣ የተለያየ ነገር የሞከረችበት ነው። እንደዛ ነው የማየው። ያው አሁን በተወሰነ ደረጃ የተረጋጋ ነገር እናያለን። ግን እስቲ እዛ ጋር አንድ ጥያቄ እንትን ውስጥ እንዴት ላስከትልልና ወደ ሌሎች መጣለ። አሁን ለምሳሌ ብዙዎቹ የፖለቲከኞች የሚያነሷቸው አንድ ብርቱ ጉዳይ አለ፣ የሎቢስቶች ጉዳይ ማለት ነው። የአሜሪካ ፖለቲካ ብዙ ጊዜ፣ ኦልሞስት ሁል ጊዜ ፕሮ እስራኤል ዳይሬክሽን ነው የሚሄደው ይሁን አንዳንድ ጊዜ እንኳን የአሜሪካ ናሽናል ኢንተረስት ከእስራኤል ናሽናል ኢንተረስት ጋር ኮንፍሊክት ወይም ደግሞ ኮላይድ በሚያደርግ ጊዜ እንኳን በእስራኤል ዳይሬክሽን ነው የሚጓዘው። ለዚህ ደግሞ የሎቢስቶች ሚና በጣም ፓወርፉል፣ ሎቢስቶች አሏቸው። ምንም ሁሉም ሰው የሚያውቀው ነው። በራሳቸው ባልሆነ ጦርነት እንዲጠመዱ አድርገዋቸዋል የሚሉ ወገኖች አሉ። ሁለተኛ አሜሪካ ፖለቲካ ውስጥ እንደፈለጉ ብዙ ነገሮችን እነዚህ ስካንድሎችን በማመቻቸት የኤፕስቲን ፋይሎችን የምታውቋቸው ናቸው ገንዘብ ለካምፔን በሚያደርጉበት ሰዓት ላይ እንደዚህ ኢንዶርስ በማድረጉ ረገድ ከእነሱ ጋር አጌንስት ሆነ የቆምክ ሰዓት ደግሞ ከፖለቲካው ዓለም በማሰናበቱ ረገድ ብዙ ግድያዎችን ጨምሮ ብዙ ጣልቃ ገብነቶች እንዳሉ እና በዚህም ደግሞ በተለይም ደግሞ የነጩን ማህበረሰብ ያስቆጣ ደረጃ ላይ ደረስንበት ጊዜ ነው ብሎ የሚያስቡ ሰዎች አሉ። በተቃራኒው ደግሞ የሎቢስቶች ሚና ያልተጠና እንቅስቃሴ እስራኤሎችን እስራኤልን እንደ ሀገር እጅግ ከፍተኛ ኪሳራ ውስጥ ከቷታል ብለው የሚያስቡ ሰዎች አሉ። በአጠቃላይ በአሜሪካ ፖለቲካ ውስጥ አሁን ባለው ነባራዊ ሁኔታ የሎቢስቶችን ጉዳይ ወይም ደግሞ የሎቢስቶችን ጣልቃ ገብነት እንዴት ነው የምታየው? በነገራችን ላይ ለሚዲያ ፍጆታ እና ለጀነራል ፐብሊክ ፍጆታ የሚደረገው የኢንትረስት ልዩነት እንዳላቸው ተደርጎ የሚቀርበው ነገር እንዳለ ሆኖ ኦቨሮል በትልቁ ስታየው ምንም የኢንትረስት ልዩነት ሊኖራቸው አይችልም። እንዳልኩ የአንዱ ስቴት አንድ ሰማንያኛ የምትሆን በጣም ትንሽ የሆነች ሀገር ናት። ካለችበት ፖዚሽን አንጻር እንደ አንድ የአሜሪካ ኤክስቴንሽን ነው የምትታየው። በፖለቲካ ውስጥ በወርልድ ፖለቲክስ ውስጥ ለአሜሪካ ፉት ሆልድ ነች። እዛ አካባቢ ላይ የእስራኤል ሉዓላዊነት አሜሪካ ሳታንኳኳ በር ከፍታ የምትገባበት ሪዝንም ነው። የእስራኤል ህልውናን ማስከበር ቀዳሚ ተደርጎ ፕሬዚዳንት ሲመረጡ ሉ ቼክ የሚደረግበት ነው፣ ይጠየቃል። እስራኤል ላይ ያለህ አመለካከት እንዴት ነው ተብሎ። ለምን ኢንትረስቱ ዋን ኤንድ ዘ ሴም ስለሆነ። ከዛ በተረፈ ለፐብሊኩ ግን ስታወራ ባለው ኮንስቲቱሽን በምኑ በምኑ መሰረት ያ ሌላ ሀገር ነው ይሄ ሌላ ሀገር ነው ትላለህ። ኢንተርናሽናል እንደዛ ስለሚታወቅ ሎቢስቶች፣ ሌላ ችግር ነው። አሜሪካ ውስጥ ሎቢስቶች ምርጫ ውስጥ እንዳይገቡ፣ ሰው እንዳያስመርጡ፣ ፖለቲካውን ረን እንዳያደርጉ መቆጣጠር አለብን የሚል ጥያቄ አለ። ግድላክ ነው የምልህ፣ ቢኮዝ ድብን አድርገው ይዘውታል ከላይ እስከታችን ድረስ ማለት ነው። ይሄ ኮርፖሬሽን ነው ሀገሩን ገዝቶ የሚያኖረው። እኔ ማወራው ይህ ነው። አልማርት ምናምን ዝም ብሎ እኛ የምናውቀው ኮርፖሬሽን ሳይሆን የእነሱን ፈንድ ኮንትሮል የሚያደርጉት ትልልቆቹ ኮርፖሬሽኖች፣ ትልልቆቹ ባለሀብቶች ፖለቲካውን ኮንትሮል ያደርጋሉ። ቢኮዝ ገንዘብ ከተወሰነ ጊዜ በኋላ ምንም አታደርግበት። ፓወር ነው የምትገዛበት። አይደለ ይሄ እንትን አለ የፒራሚድ እኮ አለ። ታች ላይ ምግብና እንትን ነው የምትበላበት። ለሰስተነንስ ነው፣ ለሰርቫይቫል ነው። ከዛ ከፍ ስትል ለኮንቲኒዊቲ ነው፣ ለሴኪዩሪቲ፣ ከዛ ለኮንቲኒዊቲ፣ ከዛ ለፉልፊልመንት ነው። ከዛ ፓወር አለቀ ለፉልፊልመንት ሰው ልትረዳ ምናምን ምናምን ትችላለ ከዛ ከፍ ስትል ግን ፓወር ብቻ ነው ሊገዛል የሚችለው ገንዘብ ከአስር ቢሊዮን ዶላር በላይ ምን ታደርገዋል በልታ አትጨርሰውም ሴኩሪቲ አይሆነ ምንም አታደርግበትም ፓወር ነው የምትገዛበት ትሪሊየነሮች ናቸው እነ ድርጅቶች ብዙ ገንዘብ ያዙ ስለዚህ ፓወርን ነው ኮንትሮል የሚያደርጉበት ከእነሱ እጅ ፓወር አወጣሉ ማለት በጣም ከባድ ነገር ነው የሚሆነው ስለዚህ እነ አይፓክ ሌሎችም ሎቢስቶች ማለት ለነዛ ፓወር ኢንትረስቶች የሚሰሩ ከዛ ገንዘብ ወስደው ምርጫ ሚዲያ ላይ ምን ላይ የፈለገውን ዝም ብሎ ሰውዬ ና ማርጀሪ ቴይለር እኮ ማለት በጣም እኮ ከባድ ነው ለመምረጥ እና እንደዛ ለማስገብ ግን፣ ወቅ ከባብቷት ከዛ የሚወዳደራትን ሰውዬ እንደዚህ አድርጎ ምናምን። ትመጣለች ትመጣለች ከተባለች ትመጣለች፣ ትገባለች ከተባለች ትገባለች። ዘይነት ያን ያህል ኮንትሮል አለው። እሱ መቀነስ አለበት ግን ኦቨሮል የአሜሪካ ና የእስራኤልን ኢንትረስት ላይይቻ ያለው ማለት ያው የዋህነት ነገር አንድ እና ዘሴ ነው እንደ ፍሮንት ኤንድ ወታደር ነው የሚታየው ሀገሩ ራሱ ምን ደረጃ ላይ ደረሱ መሰል። አሁን በነገራችን ላይ ነጮቹ በአሜሪካ ፖለቲካ ላይ በነጻነት የሚያወሩ ሰዎች አይደሉም። ልክ እኛውን ለምሳሌ የኛ አገር ላይ የብሔር ፖለቲካ ወይ ከኦሮሞ ወይ ከአማራ ወይ ከትግራይ ወይ ከስልጤ ከስልጤ ብሔርተኛው የተለየ ሀሳብ ካላቸው ይሄ ስልጤ ጠልነ፣ አማራ ጠልነ፣ ትግራይ ጠልነ፣ ኦሮሞ ጠልነ ብለው ሳይለንስ ያደርጓቸዋል። ልክ እንደዛ ሁሉ ነጮቹ በአሜሪካ ፖለቲካ ጉዳይ ላይ በተለይም ደግሞ የእስራኤልን ጥቅም በሚጻረር ትንታኔ በሚሰጡበት ሰዓት ላይ ሁሉ ሳይለንስ ይደረጋሉ። አንቲሴሜቲክ የሚባሉ ወረዶች እየገቡባቸው ማለት ነው። እነዚህ አሁን አሁን እያግሩ መርሟቸው ነው እየመጡ ያሉት ነጻነት በገዛ ሀገራቸው እንደፈለጉ በሀሳብ የመናገር እንኳን በነፃነት የመናገር ደረጃ ላይ እንዳልደረሱ እና ከዚህ እንዴት ነው የምንላቀቀው የሚል ሀሳብ ላይ እዚህም እዚያም ውይይቶችን እንሰማለን። እና ከዛ አኳያ ነበር የጠየቁ። ሌላኛው ከጦርነት አንጻር፣ ከጦርነት አንጻር አሁን ጦርነት ውስጥ አታስገቡን እኛ ጦርነት አንፈልግም የሚል ኦፍኮርስ ፑሽ ባያክ አለ። ጦርነቱ ለነሱ ኢንትረስት ነው። የምንገባው ለእስራኤል ብለን ለምን ጦርነት እንገባለን የሚል ጀነራል ፐብሊኩ የሚስማማበት አስተሳሰብ ነው። ግን ጦርነቱ የእስራኤል ሊሆን አይችልም ነው እኔ ደግሞ የምለው፣ ቢኮዝ የፓወር ኢንትረስቱ ባለቤት አሜሪካ ናት። ቢኮዝ እስራኤል እንደ ፓወር ብቻውን ፓወር አይደለም፣ በጣም ትንሽ ነው። ነገርኩ እኮ፣ ለዛ ነው ቅድም የስቴት ኮምፓሪዝኑን የማሳየልን። በጣም ትንሽ ሀገር ነው በሳይዙ በህዝብ ብዛቱ በምን ግን የአሜሪካ ፉትሆልድ ነው ሚድል ስለዚህ ማንኛውም የእስራኤል ኢንትረስት፣ ማንኛውም እሱን አመካኝተህ የምታደርገው ጫና ሚድል ፓወር ሆኖ እንዳይወጣ አጋንስት ዩስ ኦፕን ኦፖዚሽን የሆነ ኦፕን አኒማሲቲ ያለውን አካል የምታደቅበት መንገድ ሎንግ ተርም የእስራኤል ኢንትረስት ነው። በየትኛውም ሀገር ሎንግ ተርም ኢንትረስት ለህዝብ አይገባውም። ለህዝቡ እኛ ሀገር ራሱ እኮ እንቸገራለን የባህር በር ሲባል ተውን በእናታችሁ ዳቦ መቼ በላን፣ ከሀገር ውስጥ ያለውን ችግር ፍቱ። ምንድን ሎንግ ተርም ኢንትረስት ለኖርማሉ ህዝብ አይገባውም። ሾርት ተርም ኢንትረስት ላይ ፎከስ ያደርጋል። ኖርማል ነው። የአሜሪካም ሁሉም የተማረም ሀገር አለ። የሎንግ ተርም ኢንትረስት ግን የአሜሪካ ኢንትረስት ነው። አሜሪካ ሌላ ያልሆና ለመቆየት ትልቁ የሚያስፈልጋት ነገር አሁን በነገራችን ላይ ሌላ መጨረሻ ልናገር፣ መጨረሻው የተሞከረው ነገር ምን እንደታውቃለህ? ከስድስት ወር በፊት ራሻ ሄዳ ተፈራረመች ከኢራን ጋር የሚሊተሪ አግሪመንት እንረዳቸው። እሱ አሁን ቴስት ተደረገ። ልክ አይረን ዶሙ ቴስት እንደተደረገው ማቱን ቦምቡን ቴስት እንደተደረገው የአላያንስም ቴስት ተደረገ። ነቅነቅ አልተባለም። ከራሽ አድርጎ እሱ እንዳይሰራን ማድረግ ትችላል። እና ሌላ ያለነቱን ለማቆየት ፓወርን ለማቆየት የሚወሰዱ እርምጃዎች ናቸው። ጄኔራል ፐብሊኩ ግን ስለማይረዳው ፑሽባክ ይኖራል። በጣም ሃይስት ኤሊት ደረጃ የሚሰራ ነገር ነው ብዬ ነው ማምነው። ቴንክ ዩ ቴ ቴንክ ዩ በዚህ ጉዳይ የአለም ላይ የሆነ ባለው ነባራዊ ሁኔታ በተለይ በሀገር ውስጥ ካሉ ከገዛ ወገኖቻችን ዛሬ ቲክቶክ ላይ የባከነ ጊዜ እንዳላሳልፋችሁ ተስፋ አድርጋለሁ። በገዛ ወንድሞቻችን፣ በእኛው ዜጎች በአለም አቀፍ ጉዳይ ላይ እያደረግን ያለነው ውይይት ነው። እንዲህ ያሉ ሰዎችን ለማድመጥ ደግሞ እናንተ ታፕታፕ ማድረግ አለባቸው፣ እንዳይቆራረጥ ማለት ነው። እንዳይቆራረጥ ማለት ነው። ቴንክ ዩ አያና